እንደው እንደው እንደው እንደው ራሳችሁን እንችላችሁ ብጽፉ ምን አለበት? ምጽፉት ነገር ሁሉ ካብቹ ጋር ምጽፉት ነገር ሁሉ አብይ ጓደኛዬ ነው፣ እንትና ጓደኛዬ ነው። እቹ አሁን ታይ እኔ እኮ ለደረጄ ሀብተወልድ ኢሜል ሲያረግለት ቁጭ ብሎ አብቹ ለሱ ብሎ ላፕቶፕን ከፍቶ ደረጄን አስቦ አስቦ አስቦ ለደረጄ ምን ልጻፍለት፣ ለደረጄ ምን ብዬ ደረጄን ላሳምን ብሎ ተጨንቆ ማለት ነው የኢትዮጵያ ጠቅላይ ሚኒስትር የሆነ እነ ትራምፕ ቀጠሯ ሲዘው ስልክ የሚደውሉለት ሰውዬ ለደረጀ ኢሜል ሲያደርግ አስቡት። የሌለ ነገር የሌለ ድራማ። እርግጠኛ ነኝ እንደዚህ አይነት ኮተታ ኮተት ጽሁፎች ቢሸጡም ባይሸጡም ትርጉም የላቸውም። እንደዚህ አይነት ሰዎች ስለ ቦርጭ ቢጽፉ እሰየው። እሺ አሁን ደረጀ ስለ ቦርጭ ቢጽፍ ስለ አምስተርዳም ቢጽፍ ስለ ሆሊስታይን ከብቶች ቢጽፍ ስለ ወተት፣ እንደዚህ አይነት የሚባል ሀገር ነው የሚኖሩበት ሀገር የወተት ከብቶች አሉ፣ በዚህ ልክ እንደዚህ ወተት ይታለባል፣ አንድ ላም ይሄን ያህል ትታለባለች፣ ይሄንን እንደዚህ ምናምን ምናምን ቢባለሽ፣ እንደው ትንሽ እንኳን ለማንበብ እንደው እንትን ስለምንፈልግ መራመድ ስለምንፈልግ ምርታማ መሆን ስለምንፈልግ፣ የሆላንድ ወተቶች ለካስ በዚህ ልክ ላሞች ይታለባሉ ምናምን የሚለው ነገር ዘብሎ ቁተት ነገር በቃ